ከአባቴ ከይገሪ ብለን ነው የምንጠራ። እዚህ ቦታ ላይ አንድ ስም ብቻ ነው ያለው። በመንፈሳዊው ልደት ውስጥ አንድ ስም ብቻ ነው ያለው። አንድ አባት ብቻ ነው ያለው። ያም እግዚአብሔር ይባላል። ማን ይባላል? እግዚአብሔር ነው። ከማን ተወለድ ከተባለ ከእግዚአብሔር። አንድ አባት ነው ያለ። ይህንን በደንብ ሕይወታችሁ ውስጥ እንዲገባ ጎላ አድርጌ ልስበቀው። በመንፈሳዊው ዓለም ውስጥ የዝምድና ሰንሰለት አንድ ብቻ ነው። ይሄን እንዳትረሱ። መንፈሳዊ ዝምድና ሌላ ትርጉም እንዳሰጡት አሁን በምናገረው አውድ ማለት ነው። በመንፈሳዊ ዝምድና ውስጥ በመንፈሳዊ ዝምድና ውስጥ ዝምድና አንድ ነው። እግዚአብሔር አባት ነው። እኛ ሁላችን ምኖች ነን ምኖች ነን ልጆች ነን። እግዚአብሔር በደንብ አዳም አያት መሆን አይችልም። እግዚአብሔር አያት መሆን አይችልም። እኛ ለእግዚአብሔር የልጅ ልጆች መሆን አንችልም። በስጋ የወለደን አባታችን በስጋ የወለደችን እናታችን ክርስቲያኖች ሆነው እያለ ተጠምቀው እያለን። ከዛም አልፎ ካህናት ሆነው እያለን። ለምሳሌ ሊቀ ሊቃውንት አሁን ካህንም ናቸው መምህርም ናቸው። ልጅ ወለዱ። ተጠምቀዋል። ክርስቲያን ናቸው ከማለት አልፎ መምህር ናቸው፣ ትልቅ መምህር ማለት ነው። ልጅ ሲወልዱ ምን ያደርጋሉ? ልጃቸውን ይዘው ፍርፍና ሊያስነሱ የት ይሄዳሉ? ቤተክርስቲያን ይሄዳሉ። እርሳቸው የእግዚአብሔር ልጅ ከሆኑ እርሳቸው ካህን ከሆኑ የእግዚአብሔር ልጅ ከሆኑ ምዕመን ከሆኑ አስተማሪ ከሆኑ አዋቂ ከሆኑ ልጃቸው ባይጠመቅ የእሳቸው ልጅነት ለእሳቸው አይጠርፍም ወይ ለሚለው አይሆንም። ለምን ሲባል በመንፈሳዊው ልደት የልጅ ልጅ የለም። እግዚአብሔር ልጆች እንጂ የልጅ ልጆች የሉትም። ሁላችን የእግዚአብሔር ልጆች ነን። የማን ልጆች ነን? የማን ልጆች ነን? የእግዚአብሔር ልጆች ነን። አባታችን እግዚአብሔር ለእኛ ከአባትነት ርቆ አያት አይሆንም። በመካከላችን ያሉ ሁሉም የእግዚአብሔር ልጆች ደግሞ ወይ እህት ናቸው ወይ ወንድም ናቸው። ሌላ ምስጢር እንድትይዙ ነው። ምን ማለት ነው? ለእኔ በአብ በወልድ በመንፈስ ቅዱስም አምነው የተጠመቁ እህቶቼ በሙሉ እህቶቼ ናቸው። ከእህትነት አልፎ ከእህትነት አልፎ እናቴ እንኳን ብትሆን ይሄ በደንብ እንዳውም ማዳሙ እናቴ እንኳን ብትሆን፣ በስጋ እናቴ ናት። በመንፈስ ግን ምን ናት? በመንፈሳዊ ልደት ግን ምን ናት? እጄ ነ ለእርሷም እግዚአብሔር አባቷ ነው፣ ለእኔም እግዚአብሔር አባቴ ነው። አባቴ ነው እንትማማችሽ በስጋ እናትና አባት ነን፣ እናትና ልጅነን ይቅርታል ለአባቴ በስጋ አባቴ ነው፣ እኔ ልጁ ነኝ። በመንፈሳዊ ውልደት እግዚአብሔር አባት በሆነበት ምስጢር ግን ለኔም ለእርሱም እግዚአብሔር አንድ አባታችን ስለሆነ ወንድማማቾች ነው። ይሄ ስሜት የሚኖረው ደግሞ የበለጠ ውሃ መርጨት አለብኝ። በደንብ ማረስ ረስ አለበት። በደንብ ማለት መሰበክ አለበት። ስሜት ይሰጠናል። ያሁን ይሄ እነዚህ ዝምድናችን ቅርብ እንደሆነ እናውቃለን ወይ? ሁላችን ለእግዚአብሔር እኩል ልጆች እንደሆን ለእኛ ደግሞ እኩል ወንድማማቾች እንደሆን በአንዲት ጥምቀት ተጠምቀን የአንዲት ጥምቀት ልጆች እንደሆን ሁሉ ለጥምቀት እንደሆን የአንድ ይዝ አካል የክርስቶስ አካል የቤተ ክርስቲያን ብልቶች እንደሆን የአንድ እግዚአብሔር ቤተሰብ እንደሆን አንድ አባት እንዳለን ብዙ አባቶች እንደሌሉን፣ አክስት አጎት የሚባል የራቀ ዝምድና እንደሌለ፣ የልጅ ልጅ አያት የሚባል የራቀ ዝምድና እንደሌለ ለሁላችን አባታችን እግዚአብሔር እንደሆነ ሁላችንም ለእግዚአብሔር ልጆች እንደሆን ሁላችንም እርስ በርሳችን ወንድማማቾችና ትማማቾች እንደሆን ይገባናል ወይ? ይሄ መንፈሳዊው ጠንካራ ዝምድና ነፍሳችን ውስጥ አለ ወይ? ህይወታችን ውስጥ አለ ወይ? ሰርጾብናል ወይ? ተስበናል ወይ? እንደ ልጓም ስቦ ያተሳስረናል ወይ? ተዛምደናል ወይ? በእውነት ነው። ሌላ የሚበልጥብን ጉዳይ አለ? ኒቆዲሞስ የተነገረው ይሄ ነው። ዳግም መወለድ አለብን? የእግዚአብሔር መንግሥት አካል ለመሆን ከፈለግ ዳግም መወለድ አለብን ያለው። ከማንም ትወለደው ከእግዚአብሔር ይህንን ተመልሼ በጣም አጽኖት እንዲሰጥልኝ ተመልሼ የዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ ሶስቱን አመጣዋለሁ ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ወይም ከወንድ ፈቃድ አልተወለዱም ማለት ነው። እኛ ሚገባን የትኛው ልደት ነው? ከደም የሆነው ከስጋ የሆነው ከወንድ ፈቃድ የሆነው ይገባናል። በዛ ቋንቋ እንስማማለን፣ እንገባባለን። የገሌ ልጅ የገሌት ልጅ የዚህ ዘር እንባባለን፣ ይገባናል ማለት ነው። ሴንዚ ይሰጠናል መወገድ እንችላለን። ምክንያቱ ግን ጾሮልናል። የደም ዝምድናው ገብቶናል፣ የደም ዝምድናው ሰርጦብናል፣ የደም ዝምድናው ይታየናል። ከእግዚአብሔር የተወለድንበት ግን አይታየንም። ስለዚህ መሰበክ አለበት፣ መጉላት አለበት። ይሄ ዝምድና እንደ ሰንደቅ ዓላማ ከፍ ብሎ መታየት አለበት ይህ መንፈሳዊው ዝምድና እግዚአብሔር አንድ አባት የሆነበት ሁላችን የእግዚአብሔር ልጆች የሆንበት ሁላችን የትማማች የሆንበት ከደም ከሥጋ ያይደለ ከወንድ ፈቃድ ያይደለ ከእግዚአብሔር የተወለድንበት ከጥምቀት የተወለድንበት ከመንፈስ የተወለድንበት በጥምቀት አንድ ማኅፀን ውስጥ ወድ ገብተን የወጣንበትና የእግዚአብሔር ልጆች የሆንበት ምስጢር እንደ ሰንደቅ ዓላማ ከፍ ብሎ መውለብለብ አለበት፣ መሰበክ አለበት። ምክንያቱስ ሥጋው ይዞናል። የስጋ ፈቃዱ ይዞናል። በስጋ የተወለድነው ልደት ነው የሚገባን። ቋንቋው የሚገባ ራሱ ያ ነው። ሲነገር የሚገባ ያ ነው። ሲሰበክ የሚገባ ያ ነው። ሲወራ የሚገባ ያ ነው። ለስጋ የሚገባው የስጋ ነገር ነው። የስጋ ፈቃድ ይገባናል። የመንፈስ ፈቃድ ግን አልገባንም። የእግዚአብሔር ፈቃድ ግን አልገባንም። መንፈሳዊው ዘር፣ የማይጠፋው ዘር አልታየንም። ስለዚህ ዳግም መወለድ ያስፈልገናል፣ ያስፈልጋቸዋል የተባለው ነገር ምን መሆን አለበት ማለት ነው? ጎልቶ መውጣት አለበት። ከምን እንደተወለድ ነው፣ ከማይጠፋው ዘር። ከማይጠፋው ዘር መወለድ ማለት ምን ማለት ነው? ከእግዚአብሔር መወለድ፣ ከእግዚአብሔር ፈቃድ መወለድ፣ ከጥምቀት መወለድ፣ ከመንፈስ መወለድ ማለት ነው። ያ ገባን ወይስ አልገባንም? አላውቅም። እኔ ድምፄ ከፍ ሳደርግ ምን እንደፈለኩ ይገባቸዋል። ምክንያቱም ለሰባኪው ድምፁን ከፍ አድርጎ መጮህ ማለት አጽንኦት መስጠት ማለት ነው። ጉዳዩ በጣም አሳሳቢ ነው። ጉዳዩ በጣም ትኩረት ይፈልጋል። ጉዳዩ በጣም እግዚአብሔር የሚፈልገው ነገር ነው። ጉዳዩ በጣም ሕይወታችንን የሚጠቅም የሚሰራ ነገር ነው፣ የሚለውጥ ነገር ነው። እባካችሁ ትኩረት ስጡት ማለት ነው፣ ዳግም ልትወለዱ ያስፈልጋችኋል። ያለ እግዚአብሔር ዳግም የተወለዱ ልጆቹ ጠራያቸው ምን አይነት ነው? አንድ ጥምቀት አንድ አካል፣ አንዲት ቤተ ክርስቲያን፣ አንድ አባት፣ አንድ እግዚአብሔር፣ አንድ ሃይማኖት፣ አንድ ተስፋ እንዳለው ነው። እግዚአብሔር ማስተዋሉን ይስጠን። ልባችሁ በአንድነት የተሳሰረ ከሆነ በጣም ደስ ይለኛል፣ ይሄን ዜና ብሰማ የዚህ አጥቢያ ምዕመናን አላውቅም፣ ሲቸግራቸው ይረዳዳሉ፣ የዘር ልዩነት አይታያቸውም ይህ በቋንቋ አይለያዩም። ባይሰማሙም አንዱ ያንዱን ቋንቋ ባያውቀውም እንኳን የሚግባቡበት ቋንቋ አላቸው። የቤተክርስቲያን ቋንቋ አላቸው። ያም ጥምቀት ነው፣ ያም ወንጌል ነው፣ ያም ሃይማኖት ነው፣ ያም እግዚአብሔር አባታችን ነው የሚል እምነትና ምስጢር ነው የሚል ዜና ብሰማ ብደስ ይለኛል። ያንን ማጉላት ስራዬ ይሆናል። እሰይ ደስ ብሎኛል። እንዲህ አይነት ነገር ምዕመናን በማሳየታችሁ እግዚአብሔር የሚወደው ነገር በሕይወታችሁ በመፈጸሙ ደስ ብሎኛል ብዬ ደስታዬን እገልጣለሁ። የሚያሳስበኝ ነገር ደግሞ ስላለ የሚያሳስበኝ እናገራለሁ። አልተከፋፈልንም ወይ? አልተለያየንም ወይ? በእውነት ወንጌል ሰብስቦናል ወይ? የእግዚአብሔር የአባትነት ጥላ በቅቶናል ወይ? በጥላው ስር ነው ያለ ነው፣ በቤተሰቡ ስር ነው ያለ ነው፣ በመንግስቱ ስር ነው ያለ ነው፣ ወይስ እንሾልከለካለን። መሾለኪያ በር ስታገኝ በዛች ቀዳዳ በየቀዳዳው እንሾልካለን። የስጋ ፈቃድ ሲነሳ ከስጋ የተወለድንበት ነገር ሲነሳ የሚያሳስበን ነገር አለ። እግዚአብሔር ማስተዋሉን ይስጠን። ይኸው እዚህ ከማን ተወለደ? ትርጉሙስ ምንድን ነው? ከእግዚአብሔር ነው የተወለደ። ትርጉሙስ እግዚአብሔር አንድ አባት ነው። ሰው ሁሉ በክርስቶስ በማመን ከአብ ከወልድ ከመንፈስ ቅዱስ የተወለደ የተጠመቀ ሰው ሁሉ ወንድምህ ነው እህትህ ናት ማለት ነው። ደግሞም አዳምትን በደም ደግሞም የፈለገው አይነት የስጋ ዝምድና ይፈርሳል እንጂ በወንጌል የተመሰረተ ከእምነት የመጣ ከእግዚአብሔር የተወለድበት ዝምድና ሊፈርስ አይችልም። አባት ቢያሳደድም እናት ብትገፋ ብታባረርም፣ ወንድም ሊገርም ቢፈልግ፣ መንፈሳዊ ወንድም የቤተ ክርስቲያን ልጅ ከክርስቶስ ጋር የተሳሰረ በእምነት የተሳሰረ በጥምቀት የተሳሰረ የክርስቶስ አካል የሆነ የሆነች ሴት እህት ወንድም አይገፋም፣ በፈለገው መንገድ ማለት ነው። በስጋ ዝምድና ሰዎች ሊቃወሙ ይችላሉ፣ አናውቅም ሊሉ ይችላሉ። የመንፈሳዊ ዝምድና ግን አላውቅም ማለት አይቻልም። በጣም ጠንካራ ነው፣ ቋሚ ነው፣ ዘላለማዊ ነው፣ ሰማያዊ ነው፣ ብርሃናዊ ነው፣ የእረፍት ነው፣ የሰላም ነው፣ የዘላለም ሕይወት መገኛ ነው። እንዲህ አይነቱን ዝምድና እግዚአብሔር እየሰራ ነው፣ እየገነባ ነው። ወንጌል ሲሰበክ፣ ንስሐ ሲሰበክ፣ ስጋ ወደሙ ሲሰጥ፣ አምልኮተ እግዚአብሔር ሲነገር፣ ትምህርት ሲሰጥ፣ ቤተ ክርስቲያን ስራዋን ስትሰራ፣ ምን ነው የምትሰራ ምትሉ፣ የእግዚአብሔርን ቤተሰብ እየገነባች ነው የማንን ቤተሰብ እየገነባው እግዚአብሔር ቤተሰብ ሰዎች ይመጣሉ ይጠመቃሉ ወደ እግዚአብሔር ቤተሰብ ይቀላቀላሉ ሰዎች ይመጣሉ ይጠመቃሉ ወደ እግዚአብሔር ቤተሰብ ይጠቀማሉ። ሰይጣን ደግሞ ምን ያደርጋል? ይገባል ይመጣል ሹልክ ያሾልካል ሰው ማለት ነው የተጠመቁትን ያሾልካል የተወለዱትን ያሾልካል የእግዚአብሔር ልጆች ያሾልካል ማለት ነው እግዚአብሔር ከክፉ ኃይል ይጠብቃል እግዚአብሔር ይጠብቃል። ስለዚህ የተወለደው ከማን ነው የሚለው ይሄ በጣም ግልጽ ነው ይበቋል ማለት ነው ኦኬ። ለምንድን ነው ለምን ልዱ? ይህን በደንብ ያዙልኝ። አንደኛ የተወለድነው የእግዚአብሔርን መንግስት ለማየት ወደ እግዚአብሔርን መንግስት ለመግባት ነው። የእግዚአብሔርን መንግስት ምን ለማድረግ ለማየት። ወደ እግዚአብሔር መንግስት ምን ለማድረግ ነው? ለመግባት ነው። ምን ማለት ነው? ስጋዊ ሰው ስጋዊ ሰው እግዚአብሔርን የማያው ያልተጠመቀ ዳግም ያልተወለደ ሰው የእግዚአብሔር መንግስት ሲነገር አይገባውም። የእግዚአብሔር መንግስት ነገር ሩቅ ነው፣ አይታየውም። ለዓይኑ ሩቅ ነው፣ ለልቡ ሩቅ ነው፣ ለስሜቱ ሩቅ ነው። ስለዚህ ይህን ሰው ለማሳየት ማቅረብ አለባቸው። ማቅረብ የሚባለው ደግሞ በመንፈሳዊ ነገር በቦታ ማስጠጋት ማለት አይደለም። በአካል እንዲጠጋ ማድረግ ማለት አይደለም። ምን ማድረግ ነው? ማሳመን፣ መለወጥ፣ ማጥመቅና ማስገባት መቻል አለባቸው። ያለ ጥምቀት ሊገባ ስለማይችል ማለት ነው። ስታሳምኑት፣ ስታስጠምሩት፣ ስታጠምቁት፣ ስታስገቡት የእግዚአብሔር መንግስት ይታየዋል ማለት ነው። ማንም ሰው ካልተወለደ በቀር ይህ ዓለም ምን እንደሆነ በእናቱ ማኅፀን ቁጭ ብሎ ሊያየው አይችልም። በእናቱ ማኅፀን ያለን ሰው ይህ ዓለም ምን ይመስላል የምትሉት ሊነግራቸው አይችልም። በእርግጥ ከተወለደን በኋላ ሊነግራቸው አይችልም። ጨቅላ እያለ ማለት ነው። ግን በዚህ ዓለም ከተወለደና ከወጣ በኋላ በዚህ ዓለም ያለውን ነገር ይጠቀማል። በዚህ ዓለም ያለውን ነገር እየተጠቀመ በዚህ ዓለም ባለው ነገር ያድጋል። ሲያድግ የሚጠቀመውን፣ የሚወርበትን፣ የሚበላውን፣ የሚጠጣውን ዓለም እያወቀው ነው የሚሄደው። አካባቢውን እያወቀ ይሄዳል። ምንድን ነው ብንለው ቀስ እያለ ማብራራት እየቻለ ይመጣል ማለት ነው። ቋንቋ ስላልቻለ ሊሆን ይችላል እንጂ መጀመሪያ